አኬ ምን አይነት ነገር እንደገጠማቸው እንደነበር አይተናል። ሰሞኑን ደግሞ እያየን ያለው ነገር አለ በነ በዚህ በሀዋራዊ ትምህርቶች ላይ በሚሰጡ ልጆች ላይ የተነሱባቸው ሪፖርት እያደረጉ የማስቸገር ሁኔታ አለ። እና እንደዚህ አይነት ነገሮች መቅረት መቻል አለባቸው። ሁሉም በየእምነቱ የራሱን መከተል ይችላል። ሌላውን ደግሞ የሌላውን መንካት የለበትም። ምክንያቱም አይተ ከሆነ የኦርቶዶክስ አማኝ ሪፖርት ሲያደርግ አይተናናቅም። ይሄ በሙሉ እምነት ነው ማወራውና ሪፖርት ለምን እንደሚደረግ እንኳን ማወቅ መቻል አለባቸው። በምን አይነት ሁኔታ ከሰጠ ወይንም ደግሞ ነቀፋ ካለበት ካልሆነ በስተቀር ያን ትምህርት ለሚሰጥ ሰው አንተ ለእኔ አታስፈልገኝም፣ ሪፖርት አደርጋለሁ ብሎ ሪፖርት ማድረግ እሱም ራሱ ከባድ ነው እና እንግዲህ